ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አረስቶቹን ሶማሌና ሶማሌላንድ እርስ በራሳቸው እየተናኮሩ ይገኛሉ። የሱዳን ጦርነት ቀጥሏል። ድል ቀናኝ ያለው አል ቡርሃን ቁስለኞችን በየሆስፒታሉ ገብቶ እየጠየቀ ነው። ዘመቻ አንድነት አስራ ሁለተኛ ቀንን ይዟል። በአማራ ክልል በአራቱም ቀጠና ያሉ የውጊያ ድባቦች፣ እንዲሁም በዛሬ ሁለት በታላቅ የሚከበረው የኢድ አልፈጥር በዓልን በሚመለከት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እንጠይቃለሁ። በቅድሚያም ለመላው ለእስልምና እምነት ተከታዮች በሀገር ውስጥም በውጭም በተለያዩ ቦታ ላይ ያላችሁት እንኳን ለ1446ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ፣ አደረሰን። በዓሉ የሰላም የፍቅር፣ የደስታ እንደሆነላችሁም እንመኛለን። እንደምታወቀው በሀገራችን ኢትዮጵያ እንግዲህ በአሁኑ ሰዓት በተለያዩ ቦታዎች ላይ አብዛኛው ማህበረሰብ ከቤት ንብረቱ ተፈናቅሎ በመጠለያ ጣቢያ ላይ የሚገኝበት፣ እንዲሁም አብዛኛዎቹ ደግሞ በየሰው ቤት ተጠልሎ የሚገኙበት ሁኔታ ላይ ይገኛሉ። እናንተም በየመጠለያ ጣቢያ በተፈጥሮም በሰው ሰራሽ ችግርም በዓሉን እያከበራችሁ ወይም እያሰባችሁ ያላችሁት እንኳን አደረሳችሁ ለማለት እንወዳለን። እንዲሁም ደግሞ ለህልና ትግል ከቤት ንብረታችሁ ከቤተሰቦቻችሁ ተለይታችሁ በየምሽግ ላይ ያላችሁት የፋኖ ኃይሎች እንኳን አደረሳችሁ። የእስልምና እምነት ተከታይ ፋኖዎቹ በዓሉ የሰላም፣ የድል በዓል እንደሆንላችሁ እንመኛለን። አድማጮቻችን፣ ተመልካቾቻችን ቀጥታ ወደ ዋናው መረጃ እንግዲህ ስገባ በዛሬው ዕለት በሀገራችን ኢትዮጵያ በተለያዩ ቦታዎች እንግዲህ የኢዳልፈጥር ሰላት እየተከናወነ ይገኛል። ድባቡ እምብዛም በኑሮ ውድነትና በጦርነት ውስጥ ሆኖ ቢታይም ዞሮ ዞሮ ማህበረሰቡ በዓሉን እያከበረ ይገኛል በየቦታው። እኔ ያለሁበትም ሀገር እንግዲህ የሰላት ፕሮግራም በጥሩ ሁኔታ ተጠናቅቋል። ያው እንደምታውቁት ያላቸው ሀገሮች ናቸው። እንደ ኢትዮጵያ በእርስ በርስ ጦርነት ወከባ ውስጥ የሌሉ ሀገሮች ናቸው። እንደነዚህ አይነት ሀገሮች በዓሉ ድባብ በጣም በደማቅ ሁኔታ የሰላት ፕሮግራሙ ተከናውኗል። ዞሮ ዞሮ ኢትዮጵያም እንግዲህ የተወሰነ ሰው ወጥቷል። አዲስ አበባም ያው ስርዓቱ ለማጋነን አሁን ያለውን ሁኔታ ድባብ ለመሸፈን የሚያደርጋቸው እንቅስቃሴዎች አሉ። እንደዛም ሆኖ ኢትዮጵያ ሕዝብ እንግዲህ በዓሉን እያከበረ ይገኛል። በሌላ መረጃ ሶማሌ እና ሶማሌላንድ እርስ በራሳቸው ውጥረት ውስጥ ገብቷል። ሶማሌላንድ የሀገር እውቅና ይሰጠኝ የወደብ ቦታ እሰጣለሁ እያለች ለአሜሪካ ስትል ሶማሌ ፕሬዚዳንት ሀሰን ሼ መሐመድ ደግሞ አሜሪካ የምትፈልጋቸውን የጦር ሰፈር መገንቢያ መገንባት ትችላለች። አሜሪካ ሶማሌላንድን ጋር የጀመረችውን ውል ታቋርጥ ስትል አስታውቃለች። በርበራና በሳሶ ወደቦች ናቸው እንግዲህ ለጫረታ የቀረቡትም ተብሏል። ከዚህ ዙሪያ እንግዲህ ሮይተርስ በርካታ ዘገባ ይዞ ወጥቷል። በሌላ መረጃ አብይ አህመድ ከማርኮ ሮቢዮ ጋር በስልክ ለመጀመሪያ ጊዜ ተነጋግሯል። እንግዲህ በፕሬዚዳንት ዶናልድ ትራምፕ ምርጫ ወደ ፕሬዝዳንትነት ከመጡ ጊዜ ጀምሮ ለመጀመሪያ ጊዜ ነው እንግዲህ ከአሜሪካ ተወካዮች ጋር አብይ አህመድ የተነጋገረው በአፍሪካ መረጋጋት በተመለከተ ነው። እንግዲህ የተነጋገሩትም ነው የተባለው በትራምፕ የተሾሙት ባለስልጣን ነው እንግዲህ ለመጀመሪያ ጊዜ አብይ አህመድን ያነጋገረው እና አብይ አህመድ እንግዲህ የውጭ ዲፕሎማቶች ሲያነጋግሯቸው አገሪቱ ውስጥ ሰላም ያለ ትክክለኛ ስራ እየሰሩ እንደሆነ ምንም ሰው እየሞተ እንዳልሆነ ምንም የኑሮ ውድነትና ችግር እንደሌለ አድርጎ ነው እንግዲህ ሪፖርት የሚያቀርቡላቸው። አሁንም በኢትዮጵያ ውስጥ ሰዎች ወጥቶ መግባት ባልቻሉበት ሂደት ውስጥ የአፍሪካን የሰላም መረጋጋት ጉዳይ ላይ ነው እንግዲህ የተነጋገሩት። በሌላ መረጃ አስራ አንደኛ በሌላ መረጃ ይቅርታ፣ በሌላ መረጃ በሱዳን ውጊያው ቀጥሏል። ድል የቀናቸው ጀኔራል አልቡርሃን ስራ በዝቶባቸዋል። ቁስለኛን በየሆስፒታሉ ገብተው እየጠየቁ ይገኛሉ። በየሆስፒታሉ ቁስለኞቻቸው እየተነሱ ጀኔራል አልብርሃንን እየሳሙ አላው ኩበር እያሉ እጃቸውን ወደ ላይ እያነሱ አለንል አብሽር እያሉት ይገኛሉ። ጀኔራል አልብርሃንን በደስታ በየሆስፒታሉ በየአልጋው እየዞረ ቁስለኞችን እየጠየቀ ይገኛል። ወደ ሳውዲ አረቢያም መጥቷል። ወደ ቱርክም ይሄዳል ተብሎም ይጠበቃል። ከፍተኛ ቁጥር እንግዲህ ቢዚ ሆኗል ጀነራል አልቡርሃን። ካርቱም በመደበኛ ጦር ቁጥጥር ስር ብትገኝም በዙሪያ አሁንም ውጊያው እንዳልተጠናቀቀ ከአካባቢ የሚወጡ መረጃዎች ይጠቁማሉ። ካርቱምን መደበኛ ጦር ቢቆጣጠርም በዙሪያ አሁንም ፈጥኖ ደራሾቹ ውጊያ እያደረጉ እንደሚገኙ ነው መረጃ እየወጣ የሚገኘው። በሌላ መረጃ አስራ አንደኛ ቀንን የያዘው የአማራ ክልል ውጊያ የአማራ ፋኖ በአራቱም ቀጠና በጋራ ያደረጉት ውጊያ የክልሉን የጸጥታ ኃይሎች ከስራቸው እንዲነሱ አድርጓቸዋል። በጎጃም ብቻ በአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉኔ በርካታ ድል አድርጓል። አማረች ከተማን በቁጥጥሩ ስር አድርጓታል። የመልሶ ማጥቃት ቢያደርግም የኮሎኔል ታደሰ ሙልነ አንድ ሻለቃ ብቻ የመጣውን ጠላት ወደ ማራዊ እንዲሸሽ አድርጓቸዋል። በተመሳሳይ በፋግታ ለኮማ በተደረገው የፋኖ ማጥቃት የአገዛዙን ጦር አካባቢውን ለቆ እንዲወጣ አድርጎታል። በተመሳሳይ የአንካሽ ዋና ከተማ የሆነችው አዘና ከተማን ለማጥቃት የመጣው ጠላት ተመተው ተመልሷል። ፋኖዎቹ ተቆጣጥረውትም ይገኛሉ። አድማጮቻችን፣ ተመልካቾቻችን እግር እየተከል ነው ያለው የአማራ ክልል ብልጽግና። እግር መትከል ብቻ ሳይሆን ከነበሩበት እየፈረሱ እንደሚገኙ ተገልጿል። እንግዲህ በርካታ ሹምሽር የተደረገበትም ሁኔታ ነው ያለው። ታማኝ የተባሉት አመራሮችም ከአዲስ አበባ ድረስ ወደ አማራ ክልል ተሸጋግሮ ተዘዋውሮ የመጡበት ሁኔታ ነው ያለው። ጨዋታው ያለው ሌላ ቦታ ነው። ጉልቻ ቢቀያየር ወጥ አያጣፍጥም ያሉት ደግሞ በርካቶች በዚህ ዙሪያ ላይ ሀሳብ አስተያየት ሰጥቷል። የፋኖ ጠንካራ ማጥቃትና ጠንካራ ውጋ የብልጽግና አመራሮችን እርስ በርስ እንዳይተማመኑ አድርጓል። አንደኛው በአንደኛው ላይ ጣቱን እንዲያነሳና አንዱ አንዱን እንዲወነጅል ያደረጉበት ሁኔታ ነው ያለው። አረጋ ከበደም መልቀቂያ የጠየቀበት ሁኔታ ነው ያለው። መልቀቂያ የጠየቀው እንግዲህ ከጤና እንከን ጋር አያይዞ ነው። ነገሩ ግን የዱላ መብዛት ነው። ከፍተኛ ስሜት ውስጥ ያስገባቸውም ተብሏል። በተመሳሳይ ከጎጃም ቀጠና በተጨማሪ በጎንደር አምባ ጊዮርጊስ ገደብዩ በፋኖች ቁጥጥር ስር ውሏል። በተለይ ብርሸለቆ በርካታ ቁጥር ያላቸውን የአማራ ወጣቶችን አስገብቷቸው አሰልጥነው አውጥቶ ነበር። አድማ ብተና፣ እጀባ አጅቦ ሲንቀሳቀሱ የነበሩት በክምር ድንጋይ አካባቢ ሁለት መኪና ተደምስሷል። አብዛኛው ገደል ገብቶ ነው ያለቁትም ነው የተባለው አርባ አምስት የሞቱ አንድ 110 ቁስለኛ ተደርጓል። ጎንደር ጉና ክፍለ ጦር ታሪክ ሰርቷል። አገዛዙ እንግዲህ ተበሳጭቶ ለገበያ የመጣውን ንጹሃን ገሏልም የተባለው በደባርቅ ዙሪያ ወረዳ ውቅን ከተማ ፋኖ ተቆጣጥሯታል። የደባርቅ ከተማም ውጥረት ላይ ነበረችም ተብሏል። እንግዲህ እንደ ከዚህ በፊቱ የፋኖን ዱላ መቋቋም ሲያቅታቸው ወደ ገበያ የመጡትን ንጹሐን አርሶ አደሮችን ገሏል ማለት ነው። በተመሳሳይ በሸዋ ቀጠና ከሰም ክፍለ ጦር የሚንቀሳቀስባቸው ሰላሳ አንድ ቀበሌዎች ውስጥ 28ቱን ቀበሌ ተቆጣጥሮ ይገኛሉ። እንግዲህ ፋኖ 28 ቀበሌን ተቆጣጥሮ ይገኛል። የነበልባል ብርጌድ ፋኖዎቹ ለመክበብ ወደ ሀራርቲ ከተማ ቢሄድም እንግዲህ ያገዛዙ ያገዛዙ ጦር አቅጣጫም ስቶ ተመልሶ መከበቡ ነው የተሰማው። ተቀቦ ማመታቱ እና ሬሳውን ይዞ ወደ መጣበት ተመልሷል። ምን የተባለው እንደለመደው እንግዲህ በከባድ መሳሪያ የአርሶ አደሮችን ቤት አውድሟል ተብሏል። በተመሳሳይ አለም ከተማ ወደ ሬማ የመጣው ተመተው ተመልሷል። በተመሳሳይ በወሎ ቀጠናም ውጊያው ቀጥሏል። በተለይ በተለያዩ ቦታዎች ላይ ድል እየተደረጉ ይገኛሉ። ፋኖች መግለጫም አውጥተዋል። የአማራ ክልል መዋቅር እርስ በርስ ተወነጃጅሏል። የተባረሩ መኖራቸውም ሲሰማ የቁም እስረኞችም መኖራቸው ተሰምቷል። አብዛኛው እንግዲህ የቁም እስረኛ የሆኑበት ሁኔታ አለ። አብዛኛዎቹ ከስራቸው ለቋል። እነ አረጋ ከበደ፣ መሐመድ ተሰማ፣ አበባ ታደሰ ጥብቅ ስብሰባም በባህር ዳር አድርጎ ነበር። ስብሰባው ጥሩ አልነበረም። እርስ በራሳቸው ተወነጃጅሏል። ከዚህ በፊት ፕሮፓጋንዳ ሲያሰማ የነበረው ደሳለኝ ጣሶ ተባሯል። ወታደራዊ አመራር ከፍተኛ ሽንፈት የደረሰ የደረሰብን ለናንተ ስልጣን ብለን መሞት የለብንም ስሉ ሲቪል አስተዳደርን ወቅሷል። ለቀን እንወጣለን እስከ ማለት ደርሷል። እና አበባው ታደሰ እንግዲህ ዱላ ቀረሽ ስብሰባ ነው። እንግዲህ እርስ በራሳቸው እየተባሉ ነው። ዞሮ ዞሮ እንግዲህ እንደ ትግራይ ክልል ለቆ መውጣት ይችላሉ እየተባለም ይገኛል። ምናልባትም በሰላም መንግስቴም ታማኝ አብይ አህመድ አመራር ነው ወደ አመራር ክልል ወደ አማራ ክልል ተልኳል። የኮሚሽነር ዘላለም መንግስቴ ይቅርታ፣ ኮሚሽነር ዘላለም መንግስቴ ታማኝ የአብይ አመራር ነው ወደ አማራ ክልል ተልኳል። አረጋ ከበደም ስራ ከአቅሙ በላይ መሆኑንና አለመቻሉን አሳውቋል። እንግዲህ ማን ይመረጥ ማን ቦታ ላይ ይተካ የሚለውን እየተወያዩ እንደሚገኙ ተገልጿል። ይሄ ሁሉ ድል የመጣው እንግዲህ የፋኖ አንድነትና የፋኖ መጠናከርና የፋኖ የዘመቻ አንድነት ውጤት ነው ማለት ነው። አንዳንድ ጊዜ በህብረት ሆይ እያልክ እየተደባደብክ ስትገኝ በመሃል አንዱ ከተፈነከተ የከሌን ያስመታኝ አይነት ነገር ነው። እንግዲህ አሁን ክልሉ ላይ የተፈጠረው ጉልቻ ቢቀያየር ወጥ አያጣፍጥም። ቀደም ሲልም መከላከያ ነው እየተዋጋ ያለው እንጂ ምናልባት ክልሉ ላይ ያሉት አመራሮች እንደ ፋኖ አባባል እንግዲህ የውስጥ አርበኛ ሆነው መረጃና ማስረጃዎችን ድጋፍ በማድረግ ፋኖ ረድቶ ከሆነ ባናውቅም አሁን እነሱ ስለተቀየሩ የሚመጣ ለውጥ አለ ብለን አናስብም። በእርግጥ መከላከያ በተለያዩ በሀገሪቱ የተለያዩ ክልሎች ያሉ ማሰልጠኛዎች ላይ ኡርሶን ጨምሮ በትላንትና እለትም ከፍተኛ ቁጥር ያለው መሰረታዊ ወታደር እየተመረቀ ይገኛል። የተለያዩ ቦታዎች ላይ የምረቃ ፕሮግራሙ ተጠናክሮ ቀጥሏል። ባለፉት አራት ወር እና ባለፉት ስድስት ወራት ወደ ማሰልጠኛ ከየማንገዱ ታፍሰው የገቡት በተለይ ከደቡብ እና ከኦሮሚያ በብዛት የገቡ ምልምል ወታደሮች አሁን እየተመረቁ እንደሚገኙ ከየክፍለ ሀገሩ የሚወጡ መረጃዎች አመላካች ናቸው። የዓላማ ጽናት እንጂ የሰራዊት ብዛት አይደለም። እንደ ሰራዊት ብዛት ከሆነ በአፍሪካ አድሚን በመገንባት የሚታወቀው መንግስቱ ኃይለማርያም እንኳን በዛ ልክ ነው። እንግዲህ ይህን ሀገር ለቆ የወጣው የሰራዊት ብዛት ሳይሆን የዓላማ ጽናትና ቆራጥነትና ቁርጠኝነት ነው። የምትዋጋለትና የምትሞትለት አላማ ሊኖር ያስፈልጋል። በአሁኑ ሰዓት ኢትዮጵያ አልተወረረችም። የኢትዮጵያ ዳር ድንበር አልተነካም። የእርስ በርስ ጦርነት ነው። በዚህ በእርስ በርስ ጦርነት ላይ ደግሞ ወታደሩ የመዋጋት ፍላጎቱ በጣም የወረደ መሆኑን ከመከላከያ ውስጥ የሚወጡ የመረጃ ምንጮች ያመላክታሉ። እየተማረኩና በራሳቸው ፍላጎት ወደ ፋኖ እየተቀላቀሉ ያሉት የመከላከያ አባላት እነዚህ አይነት መረጃዎችን እያወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ የግንባር መረጃዎች እስከምንገናኝ መልካም ጊዜ መኝላቸዋለሁ። መልካም የዒድ አልፈጥር በዓል እንዲሆንላችሁ እመኛለሁ። ክርስቲያን ወገኖቻችንም እንግዲህ በርቱ፣ የእናንተም በዓል እየደረሰ ነው። ነገር ግን እኛ በአቋራጭና በደፈጣ አጠናቀናል። መልካም